እንደምንሰነበታችሁ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ሰላም ነኝ። ዛሬ የምንነጋገረው ውስጣችን ስላለ ገዳይ በሽታ ነው። ውስጣችን ነው የሚኖረው፣ እንዳለም አናውቅም፣ እንደሚጎዳንም አናውቅም፣ እንደሚገድለንም አናውቅም። ግን ይሄ ውስጣችን ያለው በሽታ እንደ ልምድ እንቆጥረዋለን፣ ወይም እንደ ሕይወት አንዱ አካል ነው የሚቆጠረው። ብዙ ጊዜ አንረዳው፣ ግን በጣም አደገኛ ገዳይ ነው። ዛሬ ይሄንን በሽታ ስለማሸነፍና ይሄን በሽታ ከራሳችን ስለማስወገድ ነው የምንነጋገረው። ብዙ ጊዜ ሰው በይፋ በተለከፈው በሽታ ብቻ በሚያመው ህመም ብቻ ነው የሚረዳው። ግን ህመማቸው የማይሰማን በጣም ብዙ በሽታዎች አሉ። ስለሱ እንነጋገራለን። እሱ ምንድን ነው? ዛሬ የምናየው ገዳዩ በሽታችን በውስጣችን የተቀበረው ምንድን ነው? ሁሉን የመነካካት ወይም የመልከፍ አመል። ብዙዎቻችን ብዙ ነገር ስንነካካ ነው ያንንም ያንንም ስንላክፍ ነው የምንለው። እና ይሄ የመነካካትና የመልከፍ በሽታ በጣም አደገኛ በሽታ፣ በጣም አደገኛ በሽታ። ብዙ ጊዜ እኛ የምናውቀው በሽታ ታመን ስሜት ተሰምቶን ውጋት ተሰምቶን ቁርጥማት ተሰምቶን ራስምታት ተሰምቶን የማቃጠል ስሜት ተሰምቶን ሐኪም ቤት ሄደን ወይም የሚያክመን ሰውን አማክረን የምንታክመውን ህመም ነው ብዙ ጊዜ በሽታ ብለን የምንጠራው። ይህ አይነቱ ስሜት የማይሰማ ሁልጊዜ ግን ልማድ ሆኖ ከኛ ጋር እንደ ሱስ እየነዳን የሚኖር በሽታ ብዙ ጊዜ አልረዳም። እንዲህ አይነት በሽታ መንፈስ ነው፣ ክፉ መንፈስ። ብዙ ጊዜ እኛ መናፍስትን እነዚህ የሚያስጓሩ የሚያወላውሉ አዙረው የሚጥሉ ይመስለናል። ግን በጣም ሳይለንት የሆኑ የራሳችንን ባህሪ ተላብሰው የቀን ከቀን ልማዳችንና መውጣትና መግባታችንን ተቆጣጥረው የሚኖሩ ክፉ መናፍስት ነው። መጥፎ ልማድ የሚያሰሩ ማለት ነው። በነገራችን ላይ ከሰው ልጅ መሰረታዊ ተፈጥሮ ውጭ ያሉ የትኞቹ ነገሮች የክፉ መናፍስት አስራሉ? ይህን እወቁ። ስለ በሽታ ስንነጋገር እግረ መንገዳችንን ማወቅ ያለብን ነገር ቢኖር ስለ ክፉ መናፍስት ነው። ብዙ ጊዜ የክፉ መናፍስት ዋነኛ ስራቸው በሰው ልጅ መሰረታዊ ሕይወት ውስጥ ጥገኛ ሆነው የሰውን ልጅ መደበኛ ባህሪ ለራሳቸው በመቀየር የሰውን ልጅ ባልባሌና በወረዳ ሕይወት ውስጥ ማኖር ነው። ይሄ ሊገባ ያስፈልጋል። ስለዚህ የትኛውም መጥፎ ልማዳችን ከሰው ልጅ መሰረታዊ አቅም የወረደ የትኛውም ነገር እኛ ልምምድ እንለዋለን፣ እኛ ስንፍና እንለዋለን፣ አይደለም የክፉ መናፍስት አሰራር። ስለዚህ ከነዚህ ከክፉ መናፍስት አሰራር አንዱ ዛሬ የምናየው ሁሉን የመነካካት የመልከፍ አመል አለ። ሁሉን መነካካት የኛ የሆነውን ጥግ አናውቅ፣ የኛ የሆነውንም ልክ አናውቅ። በልክና በክብር መኖር ትልቁ የሰው ልጅ መገለጫ ደግሜ ይላሉ የሰው ልጅ በልክና በክብር ነው የሚኖር። በልካቸው ነው ክብራቸው ጠብቁ። እኔ ሰው በልኩ ሲኖርና ክብሩ ሲጠብቅ ነው ኖረም ነው ወይም፣ የሰው ልጅ ማንነቱ መገለጫው ምንድን ነው? የሰው ልጅ በዋናነት ከሌሎች ፍጥረት ሲባል ሰው ልክ አለው። ሰው የሚሆንበት ራሱን የሚገልጽበት ይሄ ሰው ነው የምንልበት የራሱ ውሃ ልክ አለው። ሰው የሰው ልክ አለው። ሰው በዛ ልኩ ሲኖርና ክብሩን ሲጠብቅ ጤናማ እና ውጤታማ ሰው ነው ይባላል። ያ ሰው ግን ከሰው በታች የወረደ እንደ ወገቧ እንደታመመች ድመት ቤት ውስጥ ተጥላ እንደወደቀች ድመት ሁሉንም ይለካክፋል። ሳህኑንም ትለክፋለች፣ ብረት ድስቱንም ትለክፋለች፣ ጭልፋውንም ትለክፋለች። ሱባ ላይ ሄዳ ትተኛለች፣ ምድጃ ሄዳ ትተኛለች። በጣም መለካከፍ። ሰው የሰው ልጅ ግን ከእንዲህ አይነት ወገቧ ከተሰበረ አይነት የድመት ህይወት የራቀና እጅግ በጣም የተለየ ህይወት ያለው ፍጡር ነው። ራሳችሁን አክብሮ ልካችሁ ነው ወደ ዝርዝሩ ስንገባ ይሄ ሁሉን የመነካካትና የመልከፍ በሽታ የመጀመሪያው የመጀመሪያው ሰውን የማንሳት ወይም የሐሜት ልማድ የሀያ አራት ሰዓት እንቅስቃሴያችን ሲለካ ሰባው ፐርሰንት ስለ ራሳችን ሳይሆን ስለ ሌሎች ስናወራ ነው የቆየ በእርግጠኝነት የእያንዳንዳችን ህይወት ብናየው ሰባው ፐርሰንት በሀያ አራት ሰዓት ውስጥ ያደረግነው እንቅስቃሴ በሙሉ ቢለካ ሰባው ፐርሰንት ሐሜትን ስለማይመለከተን ነገር ስናወጣ ስናወርድ ነው የምንለው። ይሄ ደግሞ ስለ ራሳችን እንዳናውቅ፣ ራሳችንን እንዳናይ፣ በራሳችን እንዳንኮራ፣ የራሳችንን የሆነ ነገር እንዳናሳድግ ምን ያደርገናል። ኤነርጂያችን ይወስዳል። ሐሜት በጣም መጥፎ ነው። ሐሜትን በተመለከተ ሙሉ ፕሮግራም ሰርቻለሁ። ሐሜት ምን ያመጣል፣ ሐሜት ምንድን ነው የሚያደርገን የሚል ይህንን በቁጥር አንድ ላይ የማነሳውን ሐሜትን ብቻ በተመለከተ ሙሉ ፕሮግራም ሰርቻለሁ። እሱንም ታዩታላችሁ። ሐሜት ትልቁ ችግሩ ምንድን ነው ከተባለ የመጫጫንና ራስን ያለማወቅ መንፈስ ውስጥ ይቀጣል። ብዙ ጊዜ ሐሜተኛ ሰዎች ስለ ራሳቸው የሚያውቁት ነገር የለም። አንድ ሰው ስለ ራሱ አያቅም ማለት ያለውንም ነገር አያቅም ጉድለቱንም አያቅም ማለት። ያለውን ነገር የማያቅ ሰው ሁልጊዜ የበታችነት ስሜት ነው የሚሰማው፣ ሁልጊዜ ባለነት ነው የሚሰማው። ያለውን ስለማያቅ መጠቀም አይችልም። ሁለተኛ የሌለውንም የጎደለውን ነገር የማያቅ ሰው ደግሞ የጎደለውን ነገር አስተካክሎ ወደ ሙላት አይመጣም። ሁሌ ሲንቦጫረቅ ነው የሚለው። ሀሜት የሚያሙ ሰዎች፣ ሀሜተኛ ሰዎች የሰውን ስም በማንሳት በማጠልጠል መኖር የለመዱ የዚህ ሱሰኛ ሰዎች፣ ሰውን በማንሳት ተጠቂ የሆኑ ሰዎች ብዙ ጊዜ ስታያቸው የድብርትና የጭንቀት ብልሽት አለባቸው። በራሱ ሰው ማማት ድብርትና ጭንቀት ያመጣል። እንዴት የሚለውን በስፋት እራሱን የቻለ ሰርቻለው እያቸዋለሁ፣ እሱ ላይ ተገኝታላቸው። ስለዚህ የመጀመሪያው ሁሉን የመነካካትና የመልከፍ አደገኛው ገዳይ በሽታ ምንድን ነው ሲባል ሀሜት ሰው የማንሳት በሽታ ነው። ሁለተኛው ውስጣችን የተቀበረው ገዳይ በሽታ ምንድን ነው ሲባል የሁለተኛው ሁሉን የመንቀፍና የማጣጣል በሽታ ይሄ በጣም በሽታ ነው። በነገራችን ላይ እንደዚህ አይነት ሰው ጤነኛ አይደሉ። የሚገርመው ነገር አንድም ነገር አይደግፉም፣ አንድም ነገር አያከብሩም፣ አንድም ነገር አያደንቁ አንድም ነገር ጥሩ ማ እንዲ እንዴት እንደዚህ ይሆናል? የሰው ልጅ አፈጣጠር፣ የሰው ልጅ አመጋገብ፣ የሰው ልጅ አለባበስ፣ የሰው ልጅ የኑሮ ደረጃ፣ የሰው ልጅ የውቀት ደረጃ፣ የሰው ልጅን ተክለሰውነት፣ የሰው ልጅ ፆታ፣ የሰው ልጅ ትዳር፣ የሰው ልጅ መውጣትና መግባት እንዴት ሰው ሲነቅፍ ይላል። ሁሉንም የሰው ልጆችን እምነት፣ አስተሳሰብ፣ ሃይማኖት፣ ንግግር ሁሉንም ስናጣጥል ይሄ በጣም አደገኛ በሽታ እንደዚህ አይነት ሰዎች አሉ። ሁልጊዜ እናንተ ጋር ይዘው የሚመጡት ነቀፌታ በቃ ሰዎችን ሲነቅፉ ነው የሚሆኑ ሲያጣጥሉ ነው የሚሆኑት። እነዚህ ሰዎች ማንን ነው የሚወዱት ታዲያ? እነዚህ ሰዎች ማንን ነው የሚያደንቁት? እነዚህ ሰዎች ማንን ነው የሚያመሰግኑት ሲባል ማንም አያመሰግኑት ለማንም ጥሩ ነገር የላቸው። በቃ መተው ቁስል ነው የሚያርጓቸው። እንዲ አይነት ሰዎች ገጥማቸው አሉ። እኔ ብዙ ጊዜ ገጥመውኝ እንደዚህ አይነት ሰዎች ዝም ብዬ እሰማ እሰማና፣ እኔ ይደክመኛል፣ እነሱን ለሰማሁበት ይደክመኛል። በቃ ልቤ ለሚንጠለጠል በቃ የሆነ ያምንም ያወራሉ። ያንንም በሃይማኖቱ ይነቅፋሉ፣ ያንንም በአረም ይነቅፋሉ፣ ያንንም በንግግር ይነቅፋሉ። ተምረው የተመረቁትን ትምህርት የትምህርታቸውን ፊልድ እንኳን ሰዎች ይነቅፋሉ። አሁን በአግሪካልቸር ተመርቆ እውነት አማራ ብሎ ስራ አሰራለሁ ብሎ ነው ብለው የተማሩትን ትምህርት ይነቅፏሉ። ከኔ ኮምፒተር ሳይንስ የተመረቀው ሲባል አይ አሁን ኮምፒተር ሳይንስ ተመርቆ ሊሰራበትም እነዚህ ሰዎች መቼ ነው ሰውን የሚያከብሩትና? እሰይ ጥሩ ነው አመሰግናለሁ በርታ መቼ ነው የሚሉት? ጥሩ ነው የሰውን ማንነት መቼ ነው የሚቀበሉት? አይቀበሉት። ይሄ በሽታ እኔ፣ ደግሞ ልንገራችሁ ይሄንን ተፈጥሮ እንደ ባህሪውና እንደ መልኩ ካልተቀበላችሁ ትሰቃያላችሁ። ምክንያቱም ያለም ያገላችኋል። የሰው ልጅ ማንነት ባለው ማንነት ከመጥፎ ነገር በስተቀር ስትቀበል የሰው ልጅ አፈጣጠር፣ ልማዱ፣ ባህሪው፣ አኗኗሩ፣ የእውቀት ደረጃው፣ ጾታው፣ ተክለ ሰውነቱ ከደሩ የሚከተለውን ሃይማኖት፣ አስተሳሰቡ፣ የስራ ፊሉ፣ የትዳሩን ሁኔታ ስትቀበልና ስታከብረው አለም ራሷ እርስ በርስ እንድትከባበርና አቅም እንዲኖረ ተደርጋለች። ሁሉን የምትነቅፉ ከሆኑ በሽታ ነው፣ ታማችኋል። ወደ ራሳችሁን ታዝቡ። በዙሪያችሁም እንዲህ አይነት ሰዎች ካሉ ንገሯቸው። ሁሉን የመነካካትና የመልከፍ በሽታ በጣም አደገኛ ነው፣ በጣም ክፉ ነው፣ ይገላችኋል። ምንድን ነው የሚያደርገን የሚለውን መጨረሻ ላይ ነግራችኋል እነዚህን የዘረዘርናቸው ነገሮች ስንጨርስ መጨረሻ ላይ ነግራቸዋለሁ፣ ምን እንደሚያደርግ ይህን ሁሉን የመነካካትና ሁሉን የመልከፍ አመል መጨረሻ ላይ ምን እንደሚያደርግ መጨረሻ ላይ ነግራቸዋለሁ። በጣም አደገኛ በሽታ መንቀፍና ማጣጣል፣ በጣም መጥፎ በሽታ። በእርግጥ መንቀፍ ያለብንን እንቅፋለን። አንድ ሰው መጥፎ የሆነ አካሄድ ሲሄድ፣ አንድ ሰው ያልተገባ ነገር ሲያደርግ እንቅፋለን። ተው ልክ አይደለም። በአስተምሮ የሚሆን በአድራጎትም የሚሆን ባኗኗሩ የሚሆን ሰው ወደ መጥፎ ነገር ያዘነበለ ነገር ሲያረግ ተው ተውረፍ ልክ አይደለም። ስለዚህ እንዲ አይነት ነቀፌታ አለ። ነቀፌታ ከተግሳጽ ጋር የተያያዘ ልክ አይደለህም፣ ይሄ አካሄድህ ልክ እንደ ማስተካከያ ነው። አንዳንድ ነቀፌታዎች እንደማስተካከያ ነው። ተው ልክ አይደለህም፣ ረፍ፣ ያበላሽ ያለ ወደ መጥፎ ነገር የሄድክ ነው ተብሎ አንዳንድ ነገሮችን እነቅፋለን። ሁሉንም እንዴት እንነቅፋለን? እከሌና እከሌ ተጋቡ ሲባል አይ ይሁን፣ እነሱ አብረው ይኖራሉ ብላችሁ ነው ሰው ወያ ማለት ነው፣ ዲሙን ማለት ነው። የሰውን ትዳር መንቀፍ ማንን ነው የምትደግፈውታል? ይሄ በጣም በሽታ ነው። ለምንድን ነው ከተባለ ሰዎችን ያለ መቀበል የሰዎችን ነገር ያለ መውደድ ሁሉን እኔ ልፍቼው አይነት በሽታ ስለሆነ የማጣጣልና የመንቀፍ በሽታ በጣም አደገኛ ነው። የሚነቅፉ ሰዎች በሽተኞች ናቸው። ሰዎችን መንቀፍ ባለባችሁ፣ ተነቅፋላችሁ። ማስተካከል ካለባችሁ ባለባችሁ ነገር ታስተካክላላችሁ። ሁሉን የምትነቅፉና ጠቅላቸው የምትጥሩ ከሆነ ግን በጣም መጥፎ ነው የሚሆነው በአንጻሩ ደግሞ ይህ ዓለም ያገላቸዋል። ሁሉን የምትነቅፉ ከሆነ ከማን ጋር ነው ሰው? የሚገርመው እነዚህ ሰዎች ችግሯቸው ገንዘብ የሰጣቸውን ሰው እንኳን ያጣጥላሉ። የሰጠኝ የራሱን ኢጎ ለመከመር ነው እንጂ ለራሱ ጉራ ሲል ነው እንጂ አምኖበት እንኳን አይደለም፣ ዞሮ ዞሮ ብሬን አገኘ ይላሉ። ምን አይነት ከንቱ ሰዎች ናቸው! እነዚህ ሰዎች ያደረግንላቸውን ነገር እንኳን ያጣጥልታል። እከሌ እኮ ዛሬ የጋበዘኝ በቃ አውቆ በሰው ፊት ለጋስ ለመምሰል ነው እ ለመጋበዝ ብሎ በትክክል ግን ያ ሰው እንደዛ ነው እንዲያደርግ አይደለም። ሁሉን የመንቀፍና የማጣጣል በሽታ ውስጥ ያሉ ሰዎች ግን ለእነሱ እንኳን ተደርጎላቸው አያመሰግኑም። ይሄ በሽታ ነው። ይሄ ካለባቸው ተጠንቀቁ፣ በጣም አደገኛ። ሁለተኛው ችግር ይሄ ሶስተኛው፣ ያዩትንና የሰሙትን ሁሉ መመኘት። ይሄ ደግሞ ሌላው ከባድ በሽታ። ሚዲያ ላይ የሚሰማው ሚዲያ ላይ የሚየው፣ በእግሩ ሲንቀሳቀስ ከተማ ውስጥ የሚየው፣ መንገድ ላይ የሚየው፣ በፊልም ላይ የሚየው ሲነገርም በቻ የሆነ ቦታ ያው ያን ነገር ሰው የኔ ነው ብሎ መውሰድ ይፈልጋል። ወይም ያን ነገር እኔ በሆነው ብሎ የመመኘት ነገር አለ። ያንተ የሆነ ነገር የለህም ወይ? ያዩትን ሁሉ መመኘት። እስኪ ራሳችሁን ታዘቡ፣ በዚህ ቀውስ ውስጥ የተለከፋችሁ ሰዎች፣ በዚህ አደገኛ የሆነ የህይወት ልምምድ ውስጥ የምትኖሩ ሰዎች ራሳችሁን ይዩት። እስኪ ሁሉም ትመኛላችሁ። እንደሙኛ ኢትዮጵያውያን በጣም እኔ ጠገብ የሆነ አባባል አለን። ምን የሚል አባባል ነው? ሁሉ አማራሽን ገበያ አታውጧት ይባላል። እውነት ነው። ሁሉን የሚያምረውን ሰው ገበያ ካሰው ካወጣችሁት ከሰው ይጠላል። ወይ ገንዘባችሁን ይጨርሰዋል። ያንንም ሲቆጥት ያንንም ሲቆጥት ያንንም ሲገዛ ምንም አይጠቅመውም፣ ግን ሁሉን የመነካካትና የመልከፍ አመል አለበት በሽታ ማቅ ይህንንም ልግዛው ይህንም ላድርግ። ብዙ ሰዎች በቲቪ መስኮት ቁጭ ብለው የሚያዩትንም ሰው የሚነግረውንም በጆሮቸው የሰሙትን የሚያዩትንም የመመኘት መኪና የመመኘት ቤት የመመኘት ልብስ የመመኘት ጌጣጌጥ የመመኘት በቃ የዝነኛ መሆን የመመኘት ሁሉንም የመመኘት ሰው ደግሞ ሁሉንም አይሆን ሰው የሚሆነው የራሱን መሆን ብቻ ነው። ሰው ያየውን ሁሉ አይሆንም። ስለዚህ ያዩትን ሁሉ መመኘትና ማግበሰበስ የዲያብሎስ ባህል ነው። በነገራችን ላይ ዲያብሎስ አይጠቅም ጋኔን ባህል እንደዚህ ያየውን ሁሉ በቃ የወሰደውን ሁሉ መጎተት ይፈልጋል። ይሄ አደገኛ በሽታ አደገኛ ለክፍት ሁሉ የኛ ይሁን ስንል ሁሉን ደግሞ እናጣለን። የሚገርመው ነገር ሁሉን የመመኘት ከባዱ ውጤቱ ምንድነው? ሁሉን ማለት ነው ሁሉን ስትመኙ ሁሉን ታጣላቸው ምን የሚል ብሄላለን በሌላ በኩል የሀስ እስክሌ እየረክ ባህል ሁለት የፈለገ እስከ አንዱ ማያገኝ የሀስ እስክሌ እየረክ ባህል ሁለት የፈለገ እስከ አንዱ ማያገኝ ስለዚህ ሁሉን የመመኘት በሽታ ሁሉን ወደ ማጣት ያመጣል ሶስተኛው ሁሉን የመመኘት በሽታ ነው ይሄ አደገኛ ነገር ነው አራተኛውና የመጨረሻው ቶሎ ቶሎ የመብላት ወይም የመመገብ አመል ነው ብዙ ሰዎች በቀን ሶስቴ ነው የሚበላዋል። እኔ በቀን ሶስቴ የሚበላል ብያለሁ፣ ምክንያቱም ምግብ መሸከም በራሱ በሽታ በጣም አደገኛ። እኔ በግሌ ለመምደኝ ስነግራቸው ምግብ መሸከም አንችል። አንድ ጊዜ ከበላው በረጅም ጊዜ ቆያል፣ ሲያስፈልገኝ ደግሞ በሆነ ሰዓት ይበላል። ምናልባትም ሀያ አራት ሰዓት ውስጥ አጠጋግቼ አንድ ሁለት ጊዜ ነበረ ወይ አንድ ጊዜ ነበረ። ብዙ ጊዜ አንዳንዱ አሁን ይሄ እንደ ፋሽን ሆኗል። አራርቆ መምላት ኖሮ አራርቆ መውለድ ነበረ የቤተሰብ ምጣኔ ሲያስተምሩን ምናምን እኛ ለመንተን እያለን ስንማር አራርቆ መውለድ ምናምን ተብሎ ስለ ቤተሰብ ፕሮግራም ስለ ፋሚሊ ኤክስቴንሽን ስንማር እንደዛ ነበረ። አሁን ደግሞ ፋሽን ሆናል፣ አራርቆ መብላት። አራርቆ መብላት ፋሽን አደለም፣ በመሰረቱ ተፈጥሯዊ ህግ ነው። ይሄ ስጋ ምግብ በተሸከመ ቁጥር እየደከመ ነው የሚሄድ። ምክንያቱም አርተፊሻል ጉልበት ነው የሚመገበው። ማለት ሰውነታችን ሲንቀሳቀስና ስራ ሲሰራ ተደጋጋሚ በዛው በላይ በላይ የምንበላ ከሆነ ሰውነታችን በአርተፊሻል ጉልበት ነው የሚንቀሳቀሰው፣ የራሱን የሆነ ኤነርጂ ያወጣ ማለት ነው። ስለዚህ አራርቀን ስንበላና ሰው ለረጅም ሰዓት አንድ የበልቶ ሲቆይ ምን ይሆናል? ሰውነት እየጠነከረ ይሄዳል። ሰውነት የራሱን ኤነርጂ አውጥቶ ራሱን ማኖርና ሰርቫይቭ ማድረግ ጀምራል። ያ በጣም ጤናማ ሕይወትን ያወጣል። ስለዚህ እኔ በግሌ ያለኝ ልምምድ አሁንም አሁንም አልበላም አንድ በልቼ በጣም ለረጅም ጊዜ ነው የምቆየው። ይሄ ከልጅነት የጀምሮ የለመድኩትም እንደ ልማድ ነው፣ ሲጮ ሊሆን ይችላል፣ ግን ጤናማ ተፈጥሯዊ አመጋገብ ባህሪ ነው። ፍየሎች እንኳን ከዛም፣ ከዛም፣ ከዛም ቅጠል በልተው የተወሰነ ሰዓት ይበሉና ይተኛ በቃ ፍየሎች፣ ፍየልና ታደለ ፈጠና ቅጠል ቀነተሳለች የሚባለው በተፈጥሮ ወይ በልማድ ስናይ እውነቴ እንመላቸው ፍየሎች እንኳን ከሚፈልጉት ቅጠል ቃርሞ ያርፋል። ረፍት ያጋ ከዛ ረጅም ጊዜ አይደለም ሲያመሰኩ ያድራሉ ንዲ ሰዎች ግን አሁን መብላት አሁን መብላት አሁን መብላት አሁን መብላት ይፈልጋሉ። ይሄ በጣም አደገኛ። አሁን ቆሎ ይበላሉ፣ አሁን ንፍሮ ይበላሉ፣ አሁን ድንች ይበላሉ፣ አሁን ችብስ ይበላሉ፣ አሁን ቂጣ ይበላሉ፣ አሁን በርገር ይበላሉ። አሁን ይሄ በጣም ከባድ እኮ ነው። አሁን ቸኮሌት ይበላሉ፣ አሁን ጁስ ይጠጣሉ። አሁን እንደ ጁስ ፈሳሽ ስለሆነ ምግብ አይደለም እንዴ? ጁስ እኮ ምግብ ነው። ምክንያቱም ሰውነታችን የሚያስፈልገውን ነገር ሲያገኝ የሚጠቀምበት አንዱ ምንድነው? ፈሳሽ የሆኑ ምግቦች ናቸው። አጥሚት ምንድነው? ምግብ አይደለም እንዴ? ምግብ እኮ ነው። ገንፎ ብቻ ነው እንዲ ምግብ ገንፎ ሲቀጥል ማለት እኮ ነው። ቂጣው ተበጣጥሶ ፈሳሽ ሲሆን ማለት እኮ ነው። አጥሚት ማለት ምን ማለት ነው? ያንን ሰብሰብ ባድርገነው ጠንከረ ሲል ቂጣ የሚሆነው እኮ ራሱ ምግብ እኮ ስለዚህ ምግብ ማይመስላቸዋል የሚገርመው፣ ፈሳሽ ነገር ምግብ ማይመስላቸዋል። አምስት ስድስት ብርጭቆ ጁስ እንውስዷል። ይሄ በጣም አደገኛ በሽታ። ይሄ ከባድ የሆነ የስነልቦና ቀውስ ነው። ይሄ ክፉ አመል ይሄ የመናፍስት ባህሪ ነው። በቃ የሸተታቸውንም የተመኙትንም የጎመጁለትንም ሲቀምሱ ይውላሉ። ምክንያቱም መናፍስ ጨጓራ የላቸው፣ መናፍስ ስጋ ስለሌላቸው የሚበላሽና የሚደክም ስጋ የላቸው። ግን እነሱ ዝም ብለው በባህሪያቸው እንደ መናፍስ የመቅመስ ባህሪ ያላቸው እኛ ውስጥ ሆነ፣ የራሳቸውን ዓለም ነው የሚያንቀሳቀሱት። የሰይጣን ጎተራት ትሆን በመጠን ብለው የሰውን ልጅ ገዳይ ከሆኑት በሽታዎች አንዱ በሆድ ነው የሚመጣው ብዙ በሽታዎች ምናልባትም ሰማኒያ ፐርሰንት የሚሆነው በሽታ ሰውን የሚያጠቃው እስከ መግደል የሚያደርሰው ከሆድ ነው የሚነሳ ከሆድ የሚነሳው በሽታ ደግሞ በአፍ ነው የሚገቡ። ያ ማለት ምንድነው ከተባለ የምንበላው ምግብ አንዳንዴ ስንበላቸው የማይጣጣሙና የማይስማሙ ምግቦችም አሉ። ግን ስንበላቸው ቴስቲ ሆኑ በጣም እየጣፈጡን የምንበላቸው ውስጥ ግን ባላቸው መስተጋብር የማይስማሙ ሁሉ ምግቦች አሉ። ይህንም ማጥናት ይኖርበታል። አይደለም ቶሎ ቶሎ መብላት ይክል። በእርግጥ የሥነ ምግብ ባለሙያ አይደለሁም ስለምግብ በደንብ አውቃለሁ። ሌላ ጊዜ ላወራቸው ይችላሉ። ምን መመገብ እንዳለብን ቤት ማድረግ እንዳለብን ቀን ምን መገብ መመገብ አለብን፣ ማታ ላይ ምን መመገብ አለብን፣ ጠዋት ላይ ምን መመገብ አለብን። በአራቱ ወቅቶች ተከፋፍሎ እንዲሁም ምን እንመገበዋለን፣ በክረምት ምን እንመገባለን፣ ጸደይ ላይ ምን እንመገባለን፣ መከር አካባቢ ምን እንመገባለን፣ በጋ ላይ ምን እንመገባለን። እንደውም በአራቱ ወቅቶች የተከፈለ ራሱ የምግብ ስርዓት አለ። በወራት ደረጃ ራሱ ከቀናት በቀናት ራሱ እውነት እላቸዋለሁ እንደው ይሄን ሚዲያ የህይወት ውሃ ብዬ ከፍቼ መንፈሳዊ የሆነ ነገር የምነጋገርበት ነው። ያንን ያን እያመጣው አልከትበትም ያለሆነ ርዕስ ውስጥም ገብተን አንንዛዛም ብዬ ነው እንጂ ሰኞ ምን መብላት እንዳለብን ማክሰኞ ምን መብላት እንዳለብን ረቡ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሑድ ራሱ ምን መመገብ እንዳለብን ራሱ ከስነ ተፈጥሮ ጋር የተዛመደ እና የተዋደደ የአመጋገብ ስርዓት አውቃለሁ። የእውነት ነው ላቸው በወቅቶችና በወራት አይደለም በቀናት ራሱ ሰኞ፣ ማክሰኞ፣ ሮባ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሑድ ብለን ምን መብላት እንዳለብን ራሱ የአመጋገብ ስርዓቶቻችን በተፈጥሮ ስንትውዶ የተቀመጠዋል። እነሱን ብንጠቀም በእርግጠኝነት ጤናማ ጤና ማለት ነው። አእምሮአችን ነው፣ አካላችን ጤናማ ነው። ውበታችን የደመቀ ነው። ሞገሳችን በጣም የተዋበ ነው ነው በጣም የተዋበ ሕይወት ለመኖር አንዱ አመዳል ነው። ስለዚህ ሁሉን የመነካካትና የመልከፍ በሽታ የመጨረሻውና አራተኛው ወንድም አብዝቶ ነው። ሰዎች አሁን አሁን የሰው ልጅ የአመጋገብ ስርዓት በቀን ሶስቴ ነው ይባላል። መንግስትም እንደ ፖለቲካ ሚያወራው ዜጎች በቀን ሶስቴ ሲበሉ ነው ጥሩ ይላል። እሱ ለሰዎች እንደሚመቸው ነው ምግብ። እኔ አራት በልቶ የሚስማማ ይኖራል፣ አምስት በልቶ የሚስማማ ይኖራል፣ አንድ በልቶ የሚስማማ ይኖራል። ዋናው ነገር ግን ምንድነው? ሰውነት ምግብ ባይሸከምና ለረጅም ሰዓት ሳይበላ ሊቆይ ጥሩ ነው ተብሎ ነው የሚታመንበት። እኔም እንደዛ ስለምኖር ስለዚህ በቀን ሶስቴ ነው። ግን አንዳንዶች እስከ አስር ነው የሚበሉ። መልከፍ መልከፍ መልከፍ፣ ይህ መጥፎ ነው። በጣም ቅርጸ ቢስ ሆነም ከፍተኛ የሆነ የሆርሞን መዛባትን አምጥቶ በሽተኛ የሆን ነው። የብዙ ውስጣዊ በሽታችን ይሄ ኩላሊት የጀርባ ህመም፣ የጡንቻ ህመም፣ የጨጓራ፣ የሳምባ፣ የበጣ የብዙ ነገሮቻቸው የምን ስንበት ነው ሲ ስንፈተው አንዱ ከምን እንደሚመጣ ታቃላችሁ ከአመጋገብ። ስለዚህ ሁሉን የመነካካትና የመልከፍ በሽታ እነዚህ አራቱ ናቸው። ምን ያመጣሉ የሚለውን ከማየታችን በፊት ከልሰን እናያቸው። የመጀመሪያው ሰውን የማንሳት አመል፣ ሁለተኛው የመንቀፍና የማጣጣት አመል፣ ሶስተኛው ሁሉን የመመኘትና ሁሉ የኔ ይሁን የማለት አመል። አራተኛው አብዝቶ የመመገብ አሁንም አሁንም አሁንም ምግቦችን የመልከፍ አመል ነው። እነዚህ አራቱ ልማዶቻችን ከሰው ተፈጥሯዊ ማንነት የወጡና ከሰው ሞራል ያፈነገጡ እጅግ በጣም መጥፎ ልምምዶች ስለሆኑ ገዳይና አደገኛ በሽታዎች ናቸው። ምን ያስከትላሉ ሲባል በስነ ልቦና ሊጎዱና በአካልም ይጎዱናል። በማህበራዊ ግንኙነታችንም ይጎዱናል። እነዚህን አራቱንም የሚያደርግ ሰው ማህበራዊ ግንኙነቱ የተበላሸ ነው፣ የግል አካላዊ ጤንነቱም የተበላሸ ነው፣ ስነልቦናዊ ወይም መንፈሳዊ ጤንነቱም የተበላሸ ነው። ነፍሱም በጣም የቀጨጨችና የጎሰቆለች አስቀያሚ ነፍስ ነው የምትሆነው። ግፍን የተሞላችና ስራ የፈታች ነፍስ ዝም ብላ ስትንቀዋለል ኖራ ወደ መቃብር የተመለሰች ከንቱና ኪሳራ የተሞላች ነፍስ ናት። ስለዚህ ይሄንን ላለማስተናገድ ከመጥፎ ድካምና ከአጉል ሞትም ለመታደግ ራሳችንን እነዚህን አራት ነገሮች ልንረዳና ከነዚህ አራት ነገሮች ራሳችን ልንከላከል ይገባናል። አመሰግናለሁ። በተወደደ አክብሮት ሰላም ብያለሁ። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ደህና ሁኑ።